ድርድሩን ይቀለብሳል የተባለው የአሜሪካ ድርጊትና አስደንጋጭ የጦር አውሮፕላን እንቅስቃሴ በኢራን ነው። ኢራንና አሜሪካ በኢራን የኒውክሌር መርሃ ግብር ዙሪያ የነበረውን ውጥረት ለማብረድ በኦማን እጅግ አስገራሚ አስገራሚና ማንም ያልጠበቀውን ድርድር ማድረግ ጀምረው ነበር። ታዲያ እነዚህ ሀያላን ሀገራት ጦር ሰብቀው የሚሳይል አፈሙዛቸውን ወልውለው ውረድ እንውረድ እንዳልተባባሉ ነገሩን በሰላማዊ መንገድ ሊፈቱ ነው ሲባል ዓለም እፎይ ብላ ነበር። ግን በድንገት ከሁለተኛው ዙር ድርድር በፊት አሜሪካ እጅግ አደገኛ የተባለ እርምጃ ወስዳለች ተብሏል። በዚህ በኩል ዘለንስኪ ከትራምፕና ምክትላቸው ወቀሳ በኋላ አነጋጋሪ አስተያየት ሰጥቷል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ለድርድሩ የተዘረጉ እጆች ዓለም ላይ የነበረውን የጦርነት ጉሰማ አቀዝቅዞታል ተብሎ ነበር። ታዲያ አሁን ከሁለተኛው ዙር ድርድር በፊት የአሜሪካ አውሮፕላን ተሸካሚ በመካከለኛው ምስራቅ መታየቱ ነገሮችን ወዳልተፈለገ አቅጣጫ ሊወስዳቸውና ድርድሩን ውጤታማ እንዳይሆን ሊያደርገው እንደሚችል ተንታኞች እየተናገሩ ነው። በቴህራን ፈጣን የኒውክሌር መርሃ ግብር ዙሪያ በኢራንና በዩናይትድ ስቴትስ መካከል ከሚደረገው ቀጣዩ ዙር ውይይት በፊት ሁለተኛው የአሜሪካ አውሮፕላን ተሸካሚ በመካከለኛው ምስራቅ ውሃ ውስጥ መታየቱ አሶ ፕሬስ ከሳተላይት የተገኙ ፎቶዎችን በማሳየት ዘግቧል። እንደሚታወቀው በመጀመሪያው የኢራን የአሜሪካ ኒኩሌር ድርድር ዙሪያ በርካታ ነጥቦች ተነስተው ነበር። ኢራንና አሜሪካ በቴህራን የኒኩሌር መርሃ ግብር ላይ በኦማን ያደረጉት የመጀመሪያው ዙር ውይይት ማድረጋቸው የምናስታውሰው ነው። ውይይቱ እንደ አውሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎ ነበር። ፕሬዝዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል የተደረሰውን የኒኩሌር ስምምነ አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተዋል። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንደ አንድ አስፈላጊ የመጀመሪያ እርምጃ መታየቱ ይታወቃል። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከ2015ቱ የኢራን የኒውክሌር ስምምነት ካስወጣት በኋላ በጣም ጠቃሚ ንግግር ተብሏል። ታዲያ የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ አርጊቺ የሰጡት አስተያየት አዎንታዊ ነበር። በእኔ አስተያየት እንደ መጀመሪያ ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር። ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግሯል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቁመውም ከሆነ በትራምፕ መልእክተኛ ስቲቭ ዊትኮፍ የሚመራው የአሜሪካ ቡድን ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዚዳንቱ ደጋግሞ የተናገሩትን ዛቻ አለመጠቀሙም ነው። ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉ በተደጋጋሚ አስጠንቅቋል። ውይይቱ ሁለቱ ልኡካን በተለያየ ክፍሎች ሆነው ኦማን የውጭ ጉዳይ ሚኒስትር በድር ቢን ሀምድ አል በሱያይድ በኩል መልእክቶችን በማስተላለፍ የተካሄደ ነበር። የአሜሪካ ሉካን እየመሩ ያሉት ዊትኮፍ ከዚህ ቀደም ፊት ለፊት ስለ መገናኘት ብቻ ተናግረው ነበር። አርጋቺና ዊትኮፍ የውጭ ጉዳይ ሚኒስትሩ ቡሳይድ ባሉበት ለተወሰኑ ደቂቃዎች ተነጋግሯል። የአሜሪካ ባለስልጣናት ይኖራል ያሉት ቀጥተኛ ንግግር ሳይሆን አነስተኛ የመክፈቻ ንግግር ሊሆን የሚችል ነው። ኢራን በአገር ውስጥ ያሉ አክራሪዎችን ጫና በማስታወስ የፊት ለፊት ንግግር የተገደበ እንዲሆን አስረድታለች። ዋይት ሃውስ ከንግግር በኋላ በሰጠው መግለጫ ውይይቶቹ በጣም አዎንታዊና ገንቢ ነበሩ ከማለቱ ባለፈ ልዩነቶች ከተቻለ በውይይትና በዲፕሎማሲያዊ ለመፍታት እንደሚፈለግ አጽንዖት ሰጥተው ዊትኮፍ ለኢራን ገልጸዋል። መግለጫው አክሎም እነዚህ ጉዳዮች በጣም የተወሳሰቡ ናቸው፣ ልዩ መልእክተኛው ዊትኮፍ ቀጥታ ግንኙነት ማድረጋቸው የጋራ ተጠቃሚነትን ለማረጋገጥ አንድ እርምጃ ነበረ ብሏል። አድጋቺ ከውይይቶቹ በፊት አገራቸው ፍትሐዊ ስምምነት እንደምትፈልግ ተናግረው ነበር። ውይይቶቹ ከተጠናቀቁ በኋላ በሚቀጥለው ሳምንታት ውይይቶቹ በኦማን ላይ ደረጉ ሊደረጉ ቢችሉም አሁንም በመካከለኛው ምስራቅ አገር አሸማጋኝነት ይካሄዳሉ ብሏል። ኋይት ሀውስ በቀጣዩ ውይይት በመጪው ቅዳሜ እንደሚካሄድ ተናግሯል። አርጋቺ ለኢራን መንግስታዊ ቴሌቪዥን እንደተናገሩት እኛም ሆንን ሌላኛው አካል ፍሬ አልባ ድርድር፣ ለውይይት ሲባል የሚደረግ ውይይት፣ ጊዜ ማማከኛ ንግግሮች አንፈልግም ብሏል። ዋና ጉዳይ ሁለቱ ወገኖች ምን አይነት ስምምነት ለመቀበል ፍቃደኛ ይሆናሉ የሚለው ነው። ኢራን የኒውክሌር ጦር መሳሪያ እንድታበለጽግ ለመከላከል ና በአሜሪካ ና በእስራኤል ሊደርሱ የሚችሉ ወታደራዊ ጥቃቶች ለመከላከል ለመከላከል ስምምነት እንደሚፈልጉ በመግለጽ ትራምፕ ባለፈው ወር ለኢራን ሃይማኖታዊ መሪ በተባበሩት አረብ ኤሚሬትስ በኩል ደብዳቤ ልከዋል። ኢራን የተጣለባትን ማዕቀብ በማንሳት የኒኩሌር መርሃ ግብሯን የሚገድብ እንጂ የማያስቆም ስምምነት ላይ ለመድረስ ተስፋ አድርጋለች። በኦማን የሚገኙ አንድ ስማቸው እንዲገለጽ ያልፈለጉ ምንጭ ለሮይተርስ እንደተናገሩት ከሆነ ውይይቱ በአካባቢው ያለውን ውጥረት ለማርገብና የእስረኞችን ልውጥ ለማረጋገጥ ጥረት ያደርጋል። ትራምፕ ውይይቱ እንደሚካሄድ የገለጹት ሰኞ ዕለት ቤንያሚን ኔታንያሁ ሀይታውስን በጎበኙበት ወቅት ነው። የእስራኤል ጠቅላይ ሚኒስትር ማክሰኞ ዕለት እንዳሉት ሁለቱ መሪዎች ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምቷል። ኔታንያሁ በ2003 ከምዕራባውያን ሀያላን ጋር በተደረገው ስምምነት የሰሜን አፍሪካዊቷ ሀገር ሊቢያ የጦር መሳሪያ መርሃ ግብሯን ሙሉ በሙሉ የሚያስቆም አይነት ስምምነት እንዲደረግ ጥሪ አቅርቧል። ይህ ግን በኢራን በኩል ፈጽሞ ተቀባይነት የለውም። ኢራን የኒውክሌር እንቅስቃሴዋ ሙሉ በሙሉ ሰላማዊ እንደሆነና የኒውክሌር መሳሪያ መቼም እንደማትታጠቅ አጥብቃ ገልጻለች። ባለስልጣናት ድርድሩ የሚያተኩረው በኒኩሌር ፕሮግራሟ ላይ ብቻ እንጂ እንደ ባላስቲክ ሚሳይል ፕሮግራም ባለው በተቀረው የመከላከያ አቅሟ ላይ እንደማይሆን ግልጽ አድርገዋል። ከንግግሩ በፊት ኢራን አስደናቂ፣ ታላቅ፣ ደስተኛ ሀገር እንድትሆን ነገር ግን የኒኩሌር ጦር መሳሪያ እንዲኖራት እንደማይፈልጉ ትራምፕ አርብ ዕለት ተናግረዋል። ዩናይትድ ስቴትስ ስምምነት ላይ ካልተደረሰ ወታደራዊ ኃይል እንደምትጠቀም ትራምፕ አስጠንቅቀዋል። ኢራንም በበኩሏ በጫና ውስጥ ሆና እንደማትደራደር ደጋግማ ተናግራለች። ይህ ሂደት ግን በከፍተኛ ሁኔታ ውስጥ በመከናወል ላይ ነው። ይህንን ስብሰባ ለማዘጋጀት ዝግጅት በሚደረግበት ወቅት አሜሪካ ተጨማሪ የጦር መርከቦችንና ቦምብ ጣዮችን ወደ አካባቢው ከማዛወር ባለፈ ተጨማሪ ማዕቀቦችን ጥላለች። የአሜሪካው ፕሬዚዳንት ሰኞ እለት በኦቫል ኦፊስ ለጋዜጠኞች እንደተናገሩት ውይይቱ ካልተሳካ ለኢራን በጣም መጥፎ ቀን ነው የሚሆነው ብለው ነበር። አሜሪካ ከሌላው በተለየ በኢራን እንደሚደገፉ ከሚነገርላቸው ሁቶች ጋር ፍጥጫ ውስጥ የገቡት ለምንድን ነው? ከኢራን ጋር ለዘመናት የተፋጠጡት ለምንድን ነው? እንደሚታወቀው አሜሪካና ኢራን ላቸው የከረረ የጥላትነት ስሜት የተነሳ አሜሪካ ጦሯን የጦር መሳሪያዋን በመካከለኛው ምስራቅ በጥፍ አሳድጋለች። ሁለቱ ሀገራት ለዘመናት የቆየ ባላንጣነት አለባቸው። በተለይም ደግሞ እስራኤል መጥፋት አለባት የሚል እምነት በኢራንና በኢራን በሚደገፉ ታጣቂዎች ዘንድ መኖሩ በእጅጉ የሚያበሳጫት አሜሪካ በተደጋጋሚ ማዕቀቦችን በኢራን ላይ ስትጥል ቆይታለች። ኢራን ደግሞ እስራኤል ተቃጥላ የምትጠፋበት ጊዜው አሁን ነው ያለች ሲሆን በየአመቱ መቶ ቢሊዮን ዶላር ለታጣቂ እስላማዊ ቡድኖች ደበች ትገኛለች። ኢራን በየአመቱ በጀት ከምትመድብላቸው እስላማዊ ቡድኖች መካከል የአረብ ሀገር መንግስታት የሚዋጉ ቡድኖች ስለሚገኙበት ከቱርክና ከፓኪስታን በስተቀር የእግዜር ሰላምታ የሚሰጣት የአረብ ሀገር እንኳን የሌላት የተገለለች አገር ነች። የሐማስና የእስራኤል ጦርነት የእሷ የውክልና ጦርነት ነው የሚባልላት ኢራን በጦርነቱ ከሚጠሏት የአረብ ሀገራት ጋር መክራለች። እስራኤል ከሐማስ ጋር በምታደርገው ጦርነት ኢራን በቀጥታ ወደ ጦርነት ልትገባ ትችላለች የሚል ስጋት ነበራት። እናም ኢራን ወደ ጦርነቱ በቀጥታ ከገባች እስራኤል ብቻዋን ልትጋፈጣት እንደማትችል የተረዳችው አሜሪካ ጦሯ ማንኛውንም የኢራን ጦር ጥቃት ለመቀልበስ እንዲዘጋጅ ማዘዟ የሚታወስ ነው። ኢራን በዚህ ጦርነት በቀጥታ ከገባችና አሜሪካ ምላሽ ለመስጠት ከተገደደች ይህ ሁኔታ ወደ ሶስተኛው የዓለም ጦርነት ሊከት ይችላል የሚል ከፍተኛ ስጋትም ተፈጥሮ እንደነበረ የሚታወስ ነው። በጊዜው ታዲያ አሜሪካ ለማንኛውም በሚል ሁለት ግዙፍ የጦር ጄት ተሸካሚ መርከቦችን ወደ ሜዲተራኒያን ባህር አስጠግታለች። ይህ ማለት አሜሪካ ለኢራን የማያሻማ መልእክት እያስተላለፈች ነው። መልእክቱ በዚህ ጦርነት እስራኤልን የሚነካ የአሜሪካ ኃይል ቡጥ ያርፍበታል የሚል ነው። መካከለኛው ምስራቅ ኢራንና አጋሮቿ ከአሜሪካና አጋሮቿ ጋር ተፋጦ ያሉበት ቀጠና ነው። ሁለቱም ወገኖች እጃቸው በቀጥታ በጦርነቱ ካስገቡ የሚከተለውን ነገር ሁለቱም ጠንቅቀው ያውቃሉ። ከተጀመረ ግን የዓለም ጦርነት ነው የሚሆነው። በዚህ ምክንያት ሁለቱ አገራት የመረረ የእርስ በርስ መጠላላት አለባቸው። እንደ አውሮፓውያን አቆጣጠር የካቲት 4 ቀን 2022 ሩሲያ በዩክሬን ላይ ሙሉ ወረራ ከጀመረች በኋላ ሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎች እንደተገደሉ ወይም እንደተጎዱ ይገመታል። የዜለንስኪን የአመራር ብቃት ጥያቄ ውስጥ ያስገቡት ትራምፕ የዩክሬን መሪ ሁል ጊዜ ሚሳይሎችን ለመግዛት ይፈልጋሉ ሲሉ አስተያየታቸውን ሰጥቷል። ጦርነት ስትጀምር ማሸነፍ እንደምትችል ማወቅ ይኖርባል ሲሉ የአሜሪካው ፕሬዚዳንት ተናግረዋል። ትራምፕ በዚህ ዓመት ወደ ስራ ከገቡ በኋላ ከዘለንስኪ ጋር በተደጋጋሚ ሲጋጩ የቆዩ ሲሆን ከዚህ ቀደም ጦርነቱን የጀመረችው ዩክሬን ናት ሲሉ ተጠያቂ አድርገዋል። በየካቲት ወር በዋይት ሀውስ የጦፈ ግጭት መሪዎቹ ገብተው እንደነበር ይታወሳል። በተመሳሳይ ምክትላቸው የዲፋንስም ዩክሬንን ወቅሰው ፑቲንን ማድነቃቸው ያበሸቃቸው ዘለንስኪ ፈጽሞ ልክ ያልሆነ አስተያየትና እርምጃ አሜሪካ እየወሰደች ነው ሲሉ ወቅሷል። ፑቲን ሰላም ፈላጊ ናቸው የሚል አቋም በአሜሪካ በኩል በከፍተኛ ደረጃ እየተንጸባረቀ ነው፣ ይህ ደግሞ በምንም መልኩ ልክ አይደለም ሲሉ ዘለንስኪ ይወቅሳሉ። በምን መስፈርት ነው ፑቲን በዩክሬን ላይ እያደረሰ ያለው ጥቃት እና ስቃይ ልክ የሚሆነው ሲሉም ይጠይቃሉ። ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር የሚያገናኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ መልእክተኛ ስቲቭ ዊትኮፍ ፑቲን ዘላቂ ሰላም ይፈልጋሉ ሲሉ ተናገሩ። ሕጋዊ ማቀፍን በተከተለ መልኩ የዩክሬን ጦርነት እስከ ወዳኛው እንዲያበቃና ዘላቂ ሰላም እንዲፈጠር ፑቲን መግለጻቸውንም ተናግረዋል። ለአምስት ሰዓታት ያህል በሴንት ፒተርስበርግ ከፑቲን ጋር ቆይታ አድርገው የነበሩት ልዩ መልእክተኛው የዩክሬን ጦርነት ለማስቆም ወሳኝ ደረጃ ላይ መድረሳቸውን ለመገናኛ ብዙሀን አብራርተዋል። መልእክተኛው ስቲቭ ዊትኮፍ ፑቲን ሰላምን እንደሚመርጡ እና ከተኩስ አቁም ስምምነት የተሻገረ እንዲሁን ይፈልጋሉ ብሏል። አርት ኒውስ፣ አናዶሉ አናደሉ፣ ስካይ ኒውስ ና ዘሞስኮ ታይምስ ዘግበውታል። በአንጻሩ የአሜሪካ ፕሬዚዳንት ከሩሲያ ጋር ያለውን ግንኙነት ለማሻሻል ጥረት አድርገዋል። ትራምፕ ባለፈው ወር ከፑቲን ጋር ታላቅ የስልክ ውይይት ማድረጋቸውን ገልጸው የሩሲያ ፕሬዚዳንት ከሳምንት በኋላ ፎቶግራፋቸውን በስጦታ ልከውላቸዋል። በየካቲት ወር ዋሽንግተን ከሞስኮ ጋር ወግና ድምፅ ሰጥታለች። የተባበሩት መንግስታት ድርጅት ሩሲያ በዩክሬን ላይ ባካሄደችው ጦርነት ሩሲያ አጥቂ መሆኗን የሚገልጸውን ውሳኔ ሞስኮ ተቃውማለች። በአሜሪካ ና በሩሲያ ባለስልጣናት መካከል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 ጫን እንዳይረሱ። በሌላ ቪዲዮ እስከንገናኝ ቸር ቆዩ።